አሳዛኝ ሰበር ዜና የርብቃ ልጅ ወረደባት፣ ርብቃ አበደች፣ አቤል እራሴን አጠፋለሁ አለ። በጣም ያሳዝናል። ማሚቶ ማሚቶና አዩ እንግዲህ ወረቀቱን አገኙት በስተ መጨረሻም። እናም ርብቃ ከባድ አደጋ ውስጥ ገባች። ካሜራውን አስቀምጦ አዩ እኔ ወረቀቱን አላገኘሁትም፣ አንቺ ሂደሽ ወረቀቱን ፈልጊ ብሎ እዛ ካሜራ ውስጥ ቀዳት። እናም አዙን ሂደሽ በሂደሽ ያንን ካሜራ ማምጣት አለብሽ ብሎ አላት። የምን ካሜራ ነው አላቅም፣ እኔ ምንም የገባኝ ነገር የለም፣ ስለዚህ እንዴት አድርጌ ነው የማመጣው ብላ ስትለው፣ ትሰመኛለሽ እያንዳንዱ ነገር አርፈሽ ብሰሪ ይሻልሻል። ምክንያቱም እኔ ጋር እየሰራ ብቻ ነው ዋጋ ያለው፣ ያልሰረ ደግሞ በፍጹም ዋጋ የለውም። ስለዚህ እኔ ሂጂ አቤልንና ርብቃን እዛ እንደምንም አድርጌ አዘናጋቸዋለሁ፣ አንቺ ሂደሽ ማምጣት አለብሽ አላት አዙ። አዙም እሺ ችግር የለውም ብላ ሄዳ ስታመጣ ርብቃ ጋ ፊት ለፊት ተገጣጠሙ። እጅጉን ደነገጠች። ምንድን ነው የሚያስደነግጥሽ? አልገባኝም። በዚህ በምሽትስ እኛ ክፍል ምን ታደርጊያለሽ? ብላ ስትላት፣ አረ ምንም ፊርኳ፣ በቃ ስራ ልሰራ ነበረ። ነገር ግን አንቺ ሲጀመር ጽድት ታርገሸዋል ክላሳችሁንም? ብላ ስትል፣ አዎ እውነት ለመናገር አዙ ላግዝሽ ብዬ ኮነው እንጂ ለሌላ አይደለም። እና ደግሞ ያን ያህል የሚካበር ነገር አይደለም ብላ እንደዛ ከሆነ እንደምንም ብለሽ አሁን ተወጭልኝ ከክላሴ ስትላት፣ እንዲህ በሚገባ ፍሪኳ ሂጂ ብላ ሄደች። መቲ መቲ ለአዙ ጥብቅ ማሳሰብ ያሰጠቻት። እናም ከዚህ በኋላ የርብቃ ልጅ መኖር የለበትን መወገድ ነው ያለባት። መድኃኒቱን እንደምንም ብለሽ ጠንክረሽ መስጠት አለብሽ። ምን እና በስተመጨረሻ ልንገለው ነው እያልሽ ነው? አዎ፣ ነገርኩሽ እኮ እሱ መሞት አለበት። አሊያ ደግሞ አቤል የኔ መሆን አይችልም። ቆይ ለምንድን ነው ሌላ ነገር ማትፈልጊው? አቤል በቃ ካልፈለገሽ አልፈለገሽም ነው መቲ። እረ ተይ ግደለሽም ታይ፣ ነገርኩሽ እኮ አዙ። ቤተሰቦችሽ እኔ ጋር መሆናቸውን እንዳትዘነጊ። አንድ ከባድ ትንሽ ስህተት ራሱ ብትሰሪ ለአንቺ ከባድ ነው የሚሆንብሽ፣ እና እናትና ወንድምሽን እህትሽን ማሰብ አለብሽ ብላ አለች። አዙም ደግሞ ወይኔ ፈጣሪ! ቆይ እንዴት አድርጌ ነው የሰው ነፍስ ማጠፋው? በዛ ላይ ደግሞ ህጻለች። ቆይች መቲ የምትባል ግን በምን ቀን የተዋወቅኳት? እያለች መበሳጨቷን ቀጠለችባት። ማሚ ማሚ አዙ ጋ ሄደች፣ እና እንዴት ነሽ አዙ ስትላ፣ ደህና ነኝ ማሚ ቶ፣ ሰላም ነው። ቆያንቺ ሁሌ የምግብ ነው እንዴ? በቃ ዝም ብለሽ መብላን ነው ስራሽ እንዴ? ደግሞ ምን አጠፋው? ማለቴ አትብል እያልሽ ነው እ ስወጭም ስትገቢም በልተሽ ትዘልቀዋለሽ። የልቁንስ አንድ ጥያቄ ልጠይቅሽ ነው። ምንድን ነው? ጠይቅኛ ማሚ። ማለቴ ሰሞኑን እየተወራ ያለው ነገር ምንድን ነው? ምን ተወራ እ ያው ስለ ወሬ ያወራሉ፣ ስለሌላ ነገር ነው እንጂ የሚያወሩት ስለ አንቺ አውሩት አያውቁም ኧረ እባክሽ ስለታገተችበትስ አላወሩም? አዎ እውነት ለመናገር ስለ ግታት ምናምን ሳይሆን በቃ ስለራሳቸው ራሳቸው ስለ መዝናናት በቃ ሌላ ነገር ነው የሚያወሩት ቢያወሩ ደግሞ ነግርሽ ነበር ለነገሩ ድሮስ እንዴት ሊያወሩ ይችላሉ ምን ነው አናገርሽ እንዴ በገዛ ቤቴ ደግሞ አላውራ እንዴ አራውሪ። ግን ደግሞ ስታወሪ ቀስ ብለሽ ብታወሪ ለራስ ሽም ጥቅም አለው ብዬ ነው ብላ አለች። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላም፣ እኔ ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጊ አመሰግናለሁ። እጅግ አስተማሪውና አጓጌ ወርብቃ ድራማ እንደቀጠለ ይገኛል። ርብቃ በስተመጨረሻ ለአዩ ወረቀቱን ሰጠችው። አዩ በከባዱ አታለላት። እናም እኔ እስከምነግርሽ ድረስ በፍጹም ላቤል እንዳትናገሪ ብሎ አስጠነቀቃት። ቆይ እኔ ያልገባኝ ነገር ለምንድን ነው እንደዚህ የምታረገው አዩ? ምክንያቱም እሱስ ማወቅ የለበትም ብለህ አታስብም? ነገርኩሽ፣ እሱ ካወቀ የሆነ ነገር ያደርጋል። ማለቴ የተሳሳተ ነገር። አይ እኔ ግን እንደዛ አይመስለኝም። ማለቴ እንደውም አቤል አሁን ላይ የተረጋጋ ሰው ሆኗል። ስለዚህ በተረጋጋ መንፈስ ነገሮችን እንደሚያስብና እንደሚያስተካከል በደንብ እርግጠኛ ነኝ። አረቧ ክተው ግደለህም ብትለውም እንኳ አዩ ግን በፍጹም ይህንንማ እንዳታደርጌ እኔ እስከምነግርሽ ብሎ አላት። አዩ እርብቃን ከባድ ሁኔታ ውስጥ እየከተታት ይገኛል። እንዲሁም ደግሞ በድምፅ ቅጁ እያደረገ ሊያስፈራራትም ያስባል። ወደፊት ርብቃ ርብቃ በስተመጨረሻ የልጇን ውጤት ደምለቅለቀው ሰጧት። እናም በጣም ደነገጠች። አቤል በቃ ልጄ ይሞታል፣ እባክ የሆነ ነገር አድርግ ብላ ስትለው፣ ምን እያልሽ ነው ርብቃ? ስለምን ሞት ነው የምታወሪው? ነገርኩኩ ታዲያ ሞት ካልሆነ በስተቀር እየታገጥኩ ጊዜ ይሄንን እኔን፣ እናንተን ከዛ ደግሞ እማህል ላይ ሌላ ሰው አድርገው ደምለቅለቀውታል። ደም ማለት ደግሞ ማለት ደግሞ እገላለሁ ማለት ነው። በቃ ልጄን ይገሉታል። በቃ እንዴ፣ ቆይ ይሄ ነገር ወዴት እየሄደ ነው? ሲቀጥል ደግሞ ለምንድን ነው የሚፈልጉት? የእኔን ፎቶ አይደል ያሳዩሽ? እኔን አይደል ታዲያ ለምንድን ነው እኔን ብቻ የማይገሉኝ? ለምንድን ነው ከሚስቴና ከልጄ ላይ የማይወርዱት? አላውቅም። ግን ስለ እናተ ጉዳይ ያሰብክበት ማለት ምንድን ነው? የማስብበት ርብቃ ንገርኛ። ማለቴ እስኪ ተመልከት። እስካሁን ድረስ በጣም እያሰቃየችን ነው ያለችው? የድሮዋ ማሚ በጣም ናፍቃኛለች። ስለዚህ እኔ ማድረግ ያለብኝ አንድና አንድ ስለ ጽንሱ መናገር ነው ብላ ስትለው እንዴት ስለ ጽንሱ እኮ እሷ ቀድማ ታውቃለች። ምን ማለት ነው? አልገባኝም። ማለት የፈለግኩት ምን መሰለሽ፣ ማለቴ በቃ በባለፈው ጊዜ እንደውም አንቺና እኔ ጥሩ ሁኔታ ላይ ያልነበርን አይደል? እናስ ያኔ የሆነ ነገር ሲያስታውክሽ ነፍሰ ጡር ናት ብላ ነበር። ግን እኮ ያ ዝም ብሎ ወሬ ነው። ዙሮ ዙሮ ግን እሷ አጠርጥራ ነበር፣ ስለዚህ ታውቃለች ነው የምልሽ። እንደዛ ከሆነ ታዲያ ለምንድነው ማሚኔ ላይ የተቀየረችው? ቆይ ግን አቤል፣ እኔ መጥፎ ሰው ነኝ እንዴ? ኧረ በፍጹም ርብቃ፣ ለምን እንደዚህ አይነት ነገር ታስቢያለሽ? አንቺ በጣም ጥሩ ሴት ነሽ። ነገር ግን ማሚ ደግሞ እንደዚህ ናት፣ በቃ ልትረጃት ይገባል። ደግሞ በዛ ላይ እናት አይደለች። እሱን እኮ ሳልረዳ ቀርቼ ይመስልሃል እንዴ? ብሩኬና አዩ ስለ ላይ ስለ ስኩል ላይፍ እያወሩ ነበት ሰዓት እና ግን አንተ በጣም ተቀይረሃል ብሎ አለው። አረ አዩ አንተም እኮ በጣም ተቀይረህ አስተዋይ ሆነሃል። በዛ ላይ ደግሞ ይገርማል ጭራሽ የእህቴ ባል ጓደኛ ሆነህ ላገኘህ። አረ በጣም ይገርማል። እና ቆይ አንተ ያን ጊዜ ትምህርት ቤት ትንሿ ትንሿ እያልክ የምታወራው ስለ ርብቃ ነበረ? አዎ። እውነት ለመናገር ትንሿ ማለት የመጨረሻዋ ይቺ ናት እና እንደ እንደአባትም እንደ ሁለ ነገሬ እንደ ጓደኛ መማያት ይችን ነው ብሎ ሲላት፣ አረ ወንድሜ አታሞጋክሰኛ። ከዛ አቤል አረ ለኔም ቦታ ስጡኝ፣ ማለቴ በደንብ ልተዋወቀው ብሩክን፣ እኔ ከተዋወቂው አላውቅም ከእናንተን በፊት አላውቅም ብሎ ሲለው፣ በነገራችን ላይ እኛ ቤት ነግስሃል ማለት አልገባኝም። ስምህ ነግሷል ማለት ፈልጌ ነው። አረ ወንድሜ እንዴ ለምንድነው እንደዚህ የምትለው? ተይ እንጂ ትንሿ። ታዲያ አልናገር እንዴ ልናገር እንጂ። ከዛ እዩ አሁንም ትንሿ፣ አዎ የኔ ውድ እህት ለኔ ሁሌም ትንሽ ናት። ኧረ ይገርማል፣ አጋነንከው እኮ። ኧረ እዩ፣ ማጋነን አይደለም ትክክለኛውን ነገር ነው። እህቴ እንግዲህ ለእኔ ትንሽም ታላቅም ሁሉ ነገር የምነች ብሎ አለ። ማሚቶ ማሚቶ የርብቃንና የአቤልን ጉዳይ አሁንም እየተዎቹ አይደለም፣ ይባስ ብላ ከአዩ ጋር አሁን ያለን አማራጭ እንደምንም ብለህ እርብቃን አታልልና ወረቀቱን እንድትሰጥህ አድርግ ብላለችው። ቆይ ለምንድን እንደዚህ ያስፈለገ? ነገርኩ እኮ በቃ ካሜራ ትቀዳትና ያንን የካሜራ ቅዱድ እኔ ታመጣልኛለህ። ከዛማ እኔ እንደፈለግኩኝ እያስፈራራሁኝ የምፈልገውን ነገር በሙሉ እጠይቃትና አስደርጋታለሁ። አረ ማሚቶ ግን በዚህ ልክ ክፋት! ነገርኩ ቆይ አንተ ከኔ ጋር ለመስራት ተስማምተህ የለ ታዲያ አጉል ህዝነት እና አጉል መቆርቆር ምን ይባላል? ቆያዩ ግራ ገባኝ እኮ። ወይስ ደግሞ ለርብቃ የሆነ ነገር አለ? ምን ማለት ነው ማሚቱ? ጭራሽ የጓደኛ የሚስት እንደዛ ማለት አይደለም። ምናልባት እንደ እህትነት ተሰምቶ እንዶ ብዬ ነው እንጂ አቤላ። እኔም ልክ አዩ። ግን ማለቴ ያንተም ስም ንጉሴ ነው ማለቴ አባት ስም፣ እና የርብቃም ንጉስ ነው ንጉሴ ነው ይሄ ነገር ግን አጋጣሚ ነው ብለህ ታስባለህ እንዴ? ቆይ ደግሞ ይሄንን ምን እያልክ ነው አቤል? ምክንያቱም ይሄንንማ ከዚህ በፊትም እርችም ነግራኛለች። ምን ማለት ነው? አይ ማለት እርብቃ ንጉሴ ብላ ስትል ከዛ እኔም እኮ ነኝ ምናምን ብዬ በቃ ነገሩን ቀለል አድርጌ ያለፍኩት። እኔ ግን አጋጣሚ አይመስለኝም እያለ ሲያወራ ከዛ እርብቃ መጣች። ዝም ዝም ሲሉ ለምንድን ነው ዝም አረ፣ ይህ አድርግ ነው ባክሽ። ዝም ብሎ የማይሆን ነገር እያለኮ ነው። ለማንኛውም ርብቃ ተሻለሽ፣ እንዴት ነሽ ብሎ ሲላት፣ አዎ ደህና ነኝ። እንዴት ነው ወጣቱ? እያደገ ነው። አዎ። አረ ባክሽ ቶሎ ወለጅ፣ ና ይልቁንስ አጎት አድርጊኝ። አረ ችግር የለውም አዩ፣ ሁሉም ነገር ፈጣሪ በፈቀደው ነው የሚሆነው ብላ አለችው። አዩ አሁን ላይ እጅጉን እርብቃንና አቤልን ለመጉዳት ቆርጦ ተነስቷል። ምክንያቱም ከላይ እየሳቀ ውስጡ ግን በጣም የሚንተከተክ ደም አለ። እናም ሁላችሁንም እበቀላችኋለሁ ሁላችሁንም ጀሊያችሁን ነው የሚያስሄደው እያለ አሁንም አዩ ያለው በቀል ላይ ነው። ማሚቶ ማሚቶ ልጇን ፍለጋ ላይ ናት ነገር ግን እርብቃ በስተመጨረሻ ልጇን አጣች እጅግ ልቧ ተሰበረም አቤልን ሳይቀር በቃኝ ከዚህ በኋላ አልፈልግህም ብላ አለችው ቆይ ለምን ደስታ ያለሽ አንቺ ብቻ ነሽ እንደ ልጅሽን ያጣሽው እኔም እኮ ልጅን አጥቻለሁ የምወደውን የምሳሳውን እንደውም አንቺ እንኳ ቢያንስ ባችራ ሳሳው እንዳይ ተሸዋል እኔ ግን ያን ወረቀት ላይ ስል ጭራሽ ደም በቃ እነሱ ናቸው ልጅንም የገደሉት ነገርኩ እኮ እዚህ ቤት የሆነ የማይታወቅ ሰው ሰይጣን ሰው አለ መሰለኝ። ምን ማለት ፈልገች ነው ርብቃ? ነገርኩ። ታዲያኔ እንዴት በዚህ ቀን ልጄ ሊሞትብኝ ይችላል? በቃ እንደውም ወደ አባቴና ወደ ወንድሜ እሄዳለሁኝ ብላ ርብቃ ተነሳች። አቤል እንባዴ ማለቀሰ። ቆይ ለምንድን ነው ፈጣሪ በዚህ ልክ የምትፈትነኝ? አንድ ጊዜ በርብቃ አንድ ጊዜ ደግሞ በልጄ። ቆይ ለምን ምን አይነት ኃጢአት እኔ ብሰራ ነው እያለ አለ መቴ መቲና አዙ ያንን ቤት ምስቅልቅሉን ነው የምናወጣው፣ ምክንያቱም ደስታቸውን በሀዘን እንቀይራለን ብላ አለች። ቆይ ለምን እንደዚህ ታደርግ? ቆይ ለምን ማለቴ ምን ትጠቀም? አዙ፣ ጥያቄ አትጠይቂ፣ ነገርኩሽ አይደል? የምትፈልጊውን ነገር እያደረግኩ አይደል? በዛ ላይ ደግሞ እኔ ጋር ምን እንዳለሽ አትዘንጊ። አሁን አንድና አንድ ደስታቸውን ማጨለምና የርብቃ ልጅ መግደል ነው ብላ አለች። ከዛ ርብቃ እቃ አሁን ላይ በጣም ተጠራጣሪ ሆናለች። እሱም ደግሞ ምናልባት ልጄን ለመግደል የምትሞክረውና እኔን ልታሰቃየኝ የሞከረችው መቲ ትሆን እንዴ አቤል፣ ብላ ስትጠይቀው ምን ማለት ነው? እንዴት ሜት ያልሽ? ምክንያቱም መቲ ላንተ ያላትን ስሜት እናውቃለን። ታዲያ እኔን ብትበቀለኝ እኮ ምንም ነገር ማለቴ ምንም አይደለም። ያው ግድ ነው። አይ እኔ ግን መቴ ያትመስለኝም ምክንያቱም መቴ ይህን ያህል ርቀት የምትሄድ አይመስለኝም። ርብቃ ነገር ግን እኛ እኔ ያልነገርኩሽ ወደፊት የምነግርሽ በጣም ብዙ የቤተሰባችን ሚስጥር አለ። ምን ማለት ነው? እሱ ደግሞ ታዩ ሚስጥር ካልክማ እኔም በጣም ብዙ ሚስጥር አለኝ። ይህንን ግን አሁን ማውራት አልፈልግም ማለች። ምክንያቱም ርብቃ ያሳደጋት አባት እንጂ እናት አይደለም። ውድ የህያ ቤት ቤተሰቦች፣ የዛሬው ሩቅ አድራማ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ ሸር